ዑለማዎች ከአስር በላይ ኸሳኢሶችን ጠቅሰዋል። እነዚህ ሁለቱ ለእኛ በቂ ናቸው የቀኑን ታላቅነት ለመረዳት። አሁን ምን እናድርግ ነው እንግዲህ? ነገ ነው፣ አላህ ፍቃዱ ከሆነ ነገ ነውና የሚከሰተው ምን መስራት አለብን? አንዱና ዋነኛው ጾም ነው። አላህ ያግዘን ዘንዳ በህይወትም ያቆየን ዘንድ አላህን በመለመን ነገን ለመጾም ከወዲሁ እንነይት ኢንሻአላህ። በአላህ ፍቃድ የባሮቹን ጸሎት የሚሰማ አምላክ ነው። ስፔሻሊ የነገው ቀን ደግሞ ተብሎ ለባሮች ልዩ እድል የተሰጠበት በር የተከፈተበት ቀን ነው የዓረፋ ቀን ዱዓ ማለት ነው። ይህን በተመለከተም እንደዚሁ ነብያችን ዓለይሂ ሰላቱ ወሰላም ኢማሙ ቲርሚዚ በሱነናቸው ላይ እንደዘገቡት ነግረውናል። ምንድን ያሉት

ወሁዋ ዓላ ኩሊ ሸይኢን ቀዲር የሚለው ከዱዓዎች ሁሉ በላች የዓረፋ ቀን ዱዓ ነው። ከተባለ ነገ ላይ በዱዓ ልንበረት አይገባል። ስለ ነፍስያችን ከዱንያም ሆነ ከቀብር ከአኼራ ጭንቀት አላህ ነጃ ይለን ዘንድ ስለ ወንድሞቻችን፣ ቤተሰብ፣ ዘመድ፣ ሌሎች የዲን ወንድሞቻችን፣ ሀገር ላይ ላሉ፣ በዓለም ላይ ላሉ ስለሚሰቃዩ በጠላቶች ስለሚረገጡ ወንድሞች ከልባችን ዱዓ የምናደርግበት ቀን መሆን አለበት። አላህ ነስሩን ቅርብ እንዲያደርግልን፣ ድሉን እንዲያመጣልን ማለት ነው። ወመን ነስሩ ኢላ ሚን ዒንድላህ፣ ድል ከአላህ ዘንድ እንጂ ሌላ ከማንም አይደለምና ከልባችን የነገውን ቀን ጾም ምላስና ልብ ተገናኝቶ ዱዓ ልናደርግበት ይገባል ማለት ኢዛ ኩንተ ፊ ዱንያ ዐን

ይህ ቀን ወይም ደግሞ የውሙ አረፋ ከሌሎች ቀናቶች ሁሉ የሚለይበት ብዙ ሀሳኢሶች አሉት። የራሱ የሆኑ መለያዎች አሉት። አንድ ሁለቱም ብቻ ነግራችኋለሁ። ከዛ ውስጥ አንደኛው የዲን ህግጋቶች የተሟሉበት ቀን ነው። የዲን ህግጋት ሙሉ በሙሉ በተሟላ መልኩ የተጠናቀቀበት ቀን ነው። ይህን በተመለከተም

አሁን ከዚህ አጠቃላይ ክስተት ምንድን ነው የምንማረው? የዓረፋ ቀን ለየት ከሚያደርገው አንዱ የዲን ህግጋቶች የተሟሉበት ቀን መሆኑ ነው። የመጨረሻ የቁርአን አንቀጽ የወረደበት ቀን ግን አይደለም። ከፊል የኢስላም ሊቃውንት ይሄ አየት የመጨረሻ አየት ነው ይላሉ። ሌሎቹ ግን አይደለም ነው የሚሉት ማስረጃቸውን ጠንካራ ነው

ለመጨረሻ ጊዜ የወረደው አኼራን በማስታወስ በመገሰጽ ነው ሁላችሁም ወተቁ የውማ ያንን ቀን ፍሩ ይላል ያንን ቀን ፍሩ ተጠንቀቁ ቱርጃዑነ ፊህ ኢላላህ በዛ ቀን ውስጥ ሁላችሁም ወደ አላህ ትመለሳላችሁ ወደ አላህ የምትመለሱበት የሆነውን ቀን ፍሩ ተጠንቀቁ ይላል ያሲን ዚያዳ አይሰማም እያለ ነው ይሰማችኋል ድምፁ አኼራ አለብን። ወደ አላህ መመለሳችን አይቀርም። ሱመ ትወፋ ኩሉ ነፍሲም ማ ከሰበት እያንዳንዲቷ ነፍስ በሰራችው ሥራ ምንዳዋን የምታገኝበት ደሞዟን የምትቀበልበት ቀን አለ። ሁላችሁም ይሄን ቀን ተጠንቀቁ። ወሁም ላ ዩዝለሙን ሰዎች የማይበደሉ ሁነው ሳለ ይላል እና ይሄ አየት ነው ለመጨረሻ ጊዜ የወረደው። ከዚህ አንቀጽ በኋላ የአላህ መልክተኛ ዘጠኝ ቀን ነው በህይወት የቆዩት ይላሉ ሙሰ፣ የቁርአን ተንታኝ ወይም ሙፈሲሮች ማለት ነው። ወላሁ አዕለም። ስለዚህ ይሄ አየት ከህግ አንጻር ነው የመጨረሻ እንጂ ከወረዱት አንቀጾች አንጻር አይደለም። ለመጨረሻ ጊዜ የወረደ የህግ አንቀጽ ነው ነው ሱረቱል ማኢዳ ቁጥር ሶስት ላይ ዲኑ ተሟላ ማለት ነው በህግጋት በኩል አላህ ዲኑን ሙሉ አድርጎ ያወረደበት ቀን ነው። እንደዚሁም ደግሞ ወረዲቱ ለኩሙል ኢስላመ ዲና እስልምናን ሃይማኖትም ወደድኩላችሁን ያለው ጌታ አላህ፣ እሱ ዘንድ ከእስላም ውጭ ሌላ ተቀባይነት ያለው እምነት የለም። እስላም የነቢያት ሁሉ እምነት ነው። የነቢያት ሁሉ ሃይማኖት ስለሆነ ከእስልምና ውጭ ሌላን ነገር ይዞ አላህ ዘንድ የሚመጣ ሰው በመጨረሻው ዓለም ከክስረት ውጭ ሌላ ምንም ነገር እንደማይገጥመው በሱረቱ አሊ ዕምራን ምዕራፍ ሶስት

ከከሳሪዎች ይሆናል ነው። አላህ ከክስረት ይጠብቃል። ስለዚህ ህግጋት የተሟሉበት የሆነ ቀን በመሆኑ የውሙ ዓረፋ፣ የዓረፋ ቀን ለየት ይላል ማለት ነው። ሁለተኛው ደግሞ አነሁ የውሙል ዒድ፣ የዒድ ቀን መሆኑ ነው። የዒድ ቀን ነው ሲባል ለእነማን ነው? ለሑጃጆች ነው። ሐጅ ላይ ላሉ ሰዎች ነው። እኛማ እንድንጾም ታዘናል። መጾሙ ግዳጅ ባይሆንም መጾም እንዳለብን በደንብ ተመክረናል፣ ማለት ነው። የዒድ ቀን መጾም አይቻልም። ለሑጃጆች ግን ዒዳቸው ስለሆነ እነሱ መጾም አይችሉም። ብዙ ጊዜ በሀገር ቤት እንኳን ለዓረፋ በዓል አደረሳችሁ ሲባል ተሰማላችሁ አይደል? በዓሉ ወይም ዒዱ ዒዱል አድሓ ነው። ለዒዱል አድሓ በዓል አደረሳችሁ ነው እንጂ የሚባለው ለዓረፋ በዓል አይባልም። ዓረፋ የጾም ቀን ነው። የዙልሕጃ ዘጠነኛው ቀን ነው። ዒድ የሚሰኘው ሓጅ ላይ ላሉ ሰዎች ነው።

ዒዱና አህል ልእስላም የእስላም ተከታይ ለሆነው የእስላም ቤተሰብ ለሆነው ለእኛ ዒዳችን ነው ብለዋል። ወህየ አያሙ አክሊን ወሾርብ የምንበላበትና የምንጠጣበት ሌሎችንም የምናበላበት የምናጠጣበት ቀን ነው። ረዋሁ አህሉ ሱነን አቡ ዳውድ፣ ትርሚዚ እና ነሳኤ በሱነናቸው ላይ የዘገቡት ነው ማለት ነው። ስለዚህም ለሁጃጆች የውሙል ዒድ ይሰኛል። የዒዳቸው ቀን ነው። እነሱ አይጾሙም። ከዛ ውጭ ላሉት ደግሞ የጾም ቀን ስለሆነ ነው እና ብዙ ፈዛኢሎች አሉት። አላህ የማለበትም ቀን ነው። ከተከበሩ አራቱ ወሮች ውስጥም የሚገኝ ቀን ነው፣ በዙልሂጃ ዘጠነኛ ዕለት። ዑለማዎች ከ10 በላይ ኸሳኢሶችን ጠቅሰዋል። እነዚህ ሁለቱ ለኛ በቂ ናቸው፣ የቀኑን ታላቅነት ለመረዳት። አሁን ምን እናድርግ ነው እንግዲህ። ነገ ነው አላህ ፍቃዱ ከሆነ ነገ ነውና የሚከሰተው። ምን መስራት አለብን? አንዱና ዋነኛው ጾም ነው። አላህ ያገዘን ዘንዳ በህይወትም ያቆየን ዘንድ አላህን በመለመን ነገን ለመጾም ከወዲሁ እንነይት ኢንሻ አላህ። በአላህ ፍቃድ የጾም አጅሩ እንደ ሌሎች መልካም ስራዎች በቁጥር አልተገለጸም። ነቢያችን አለይሂ ሰላቱ ወሰላም በሐዲስ እንደነገሩን አባ ሁረይራ ባስተላለፈልን ሐዲስ ቡኻሪና ሙስሊም የዘገቡ ሰሒሕ ዘገባ ነው። ሐዲስ አልቁድሲይ ላይ ማለት ነው። ቃለ ላህ፣ ጌታ አላህ እንደዚህ አለ ይሉናል። ኩሉ አመል እብኒ አደመ ለህ፣ የአደም ልጅ ሥራው በጠቅላላ ለሱ ነው። የሚሠራው ሥራ በጠቅላላ ለራሱ ነው። ጾምን ግን አላህ ነጠለውና ምን አለ? ኢለ ስያም፣ ጾም ብቻ ሲቀራለ፣ ፈኢነሁ ሊ፣ እሱ ግን ለእኔ ነው አለ ጾም ለኔ ነውና፣ ወአና አጅዚ ቢህ እኔ ነኝ በድብቅ ምንዳውን ወይም አጅሩን የምሰጠው ይላል። ዑለማኡል ኢስላም የኢስላም ሊቃውንት ይህንን እንደገለጹት ሌሎች ስራዎች ሪያ ሊገባባቸው ይችላል። እይውልኝ ስሙልኝ ሊገባባቸው ይችላል። ጾም ግን ሪያ አይገባበትም። ሰውየው ከፈለገ ተደብቆ ብዙ ነገር ማድረግ ይችላል። ይብላ አይብላ፣ ይጠጣ አይጠጣ፣ ምንም የሚታወቀው ነገር የለም። በመኝታ ክፍሉም ሆነ በሐማም በሽንት ቤት ወይ በፈለገው ቦታ እንደፈለገ ሊያደርግ ይችላል። ስለዚህ ኢኽላስ ያለበት ስራ በመሆኑ ጾም ለእኔ ብሎ በኢኽላስ እንደሰራው ነገም ሰፕራይዝ አደርገው እኔ ነኝ እያለ ነው አላህ። ሌሎች ስራዎች ግን መነሻቸው አጅር ከአስር የሆነና እስከ ሰባት መቶ ከዛም በላይ ማለት ነው። ከዛም በላይ አጅር ሊያገኝ ይችላል እንደ ንያው ደረጃ ማለት ነው። ስለዚህ ነገ የቂያም ቀን እኔው እንደዚሁ በድብቅ ከፍለዋለሁ፣ ሰርፕራይዝ አደርገዋለሁ። አላሁመ ጅዐልና ሚንሁም። አላህ በጌታችን በመለኮታዊ ቃሉ ሰፕራይዝ ከሚደረጉ መልካም ባሎቹ ያደርገን። የጓደኞቻችን እንኳን ያስደስተናል፣ ድንገተኛ ስጦታ ማለት ነው። የጌታ አላህ ደግሞ ከሁሉ በላይ ሊያስደስት ይገባል። ከነዛ ባለቤት ለመሆን

በወር 3 ቀን የሚጾም ሰው ግዴታ ያው አያመል ቢድ መሆን የለበትም። 13፣ 14፣ 15 ወይ ደግሞ በሌላ ቀን ካልተመቸው ሊያደርገው ይችላል። አፈራርቆም ማከታትሎም ሊጾመው ይችላል። አንድ ቀን 3 ቀን ከጾመ 10 ቀን ከተባዛ 30 ቀን እንደጾመ ማለት ነው። ረመዳንን የጾመ ደግሞ ሙሉ አመቱን እንደጾመ ይሆንለታል። ከሸዋል 6 ቀን ጋር ማለት ነው። አመቱን ሙሉ መጾመው በማለት ተናገሩ። ወሱኢለ አን ሶም የውም ዓረፈተ

ያስምራል ብለው ነቢያችን ዓለይሂ ሰላቱ ወሰላም ተናገሩ። የነገን ቀን ጾም አደራ እንዳያመልጠን። እሺ፣ ይሄንን ቀን በጾም መሳተፍ የማንችል ሰዎችስ? በበሽታ ወይም በሌላ ዑዝር ምክንያት ነገን ከልቡ ነይቶ ነገር ግን መሳተፍ ላልቻለ ሰውስ ሌሎች የዒባዳ ዘርፎች አሉ። የጾሙን አጅር አላህ እንዳይከለክለን ዱዓ ማድረግና አላህን መለመን ያስፈልጋል። ኢነመል አዕማሉ ቢንያ፣ ስራ በጠቅላላ አላህ ዘንድ በንያ ነው። ነቢያችን ዓለይሂ ሰላቱ ወሰላም መን ሰአል አላህ ሸሃደተ አላህን ሸሂድነትን በሱ መንገድ እየታገሉ ሰማዕት ሆኖ መሞትን የለመነ ሰው ይላሉ፣ የሹሃዳዎች የሰማዕታቶችን ደረጃ ይሰጠዋል። ወለው ማተ ዐላ ፊራሽህ ብለዋል። ለምን ባልጋው ላይ አይሞትም አሉ። በቤቱ በፍራሹ ላይ እንኳን ታሞ ቢሞት ከልቡ ነይቶ ከነበር አላህን የለመነው የሸሂዶችን ደረጃ ያደርሰዋል ብለዋል። የነገን ቀን ጾም ለመጾም ምን ያህል ልባችን ነይቶ እንደነበር፣ ምን ያህል ተነሳስተን እንደነበር አላህ ነው የሚያውቀው። በድንገተኛ ዑዝር ምክንያት ሀይድም ሆነ ወይም በሽታ ወይ ሌላ ነገር የነገን ቀን ጾም እንዳንሳተፍ የሚከለክል ነገር ቢመጣ አጅር ከፋዩ አላህ ያንን ያውቃል። ስለዚህ አጅሩን ያ ረቢ ሐራም አታድርግብኝ በማለት አላህን መለመን ነው የሚያስፈልገው። ሁለተኛ ደግሞ ጾሙን እንኳ መሳተፍ ባይቻል እነዚህ ዑዝር ያላቸውም ሰዎች ሌሎች ዒባዳዎች አሉ። ዱዓ ማለት ነው። አላህ በማንኛውም ጊዜ 24/7 የዱዓ በሩ ክፍት የሆነ ጌታ የባሮቹን ጸሎት የሚሰማ አምላክ ነው። እስፔሻሊ የነገው ቀን ደግሞ ተብሎ ለባሮች ልዩ ዕድል የተሰጠበት በር የተከፈተበት ቀን ነው

ስለ ወንድሞቻችን፣ ቤተሰብ፣ ዘመድ፣ ሌሎች የዲን ወንድሞቻችን ሀገር ላይ ላሉ፣ በዓለም ላይ ላሉ ስለሚሰቃዩ፣ በጠላቶች ስለሚረገጡ ወንድሞች ከልባችን ዱዓ የምናደርግበት ቀን መሆን አለበት። አላህ ነስሩን ቅርብ እንዲያደርግልን፣ ድሉን እንዲያመጣልን ማለት ነው። ወመን ነስሩ ኢላ ሚን ዒንዲላህ፣ ድል ከአላህ ዘንድ እንጂ ሌላ ከማንም አይደለምና ከልባችን የነገውን ቀን ጾም ምላስና ልብ ተገናኝቶ ዱዓ ልናደርግበት ይገባል ማለት ነው። ስለዚህም ይህ ቀን ከጾመም በተጨማሪ ዱዓም የሚደረግበት ቀን ነው። በዱዓ ላይ ልንበረታ ይገባናል ነው። በተጨማሪ ደግሞ እንደዚሁ ይሄ ቀን ማለት አላህ ባሪያዎቹን ከእሳት ነፃ የሚልበት ቀን ነው። አላሁመ ዕቲቅሪቃበና ሚንናር። አላህ ጫንቃችንን ከእሳት ነጻ ይበለው በራሱ ረሕመት ከራሱ በመነጨ ምህረት።

አላህ ከራሱ በመነጨ ረሕመት ባሪያውን ከእሳት ነፃ የሚልበት በብዛት ማለት ነው። ምንም የለም፣ ሚንየውም ዓረፈተ ከዐረፋ ቀን የበለጠ ሆነዋሉ። ወኢነሁ ለየድኑ አላህ ለባሪያዎቹ በዐረፋ ቀን ይቀርባልሉ፣ ወደ ባሪያዎቹ ይቀርባል። ሱመ ዩባሂ ቢሂሙል መላኢካ፣ መላኢካዎችንም ያስቀናበታል አሉ። አያችሁ ባሪያዎቼ እኔን ፈልገው ከየሀገሩ ተሰባስበው መጥተው እኔን እየለመኑኝ ያዘዝኳቸውን ትዕዛዝ ለበይ ብለው የሐጅ ተግባርን ለመፈጸም መጥተው ትዕዛዜን አክብረው እየለመኑኛ አያችሁ በማለት መላይካዎችን እነዚህ ባሮቼ እንዲሆኑ በማለት እነሱን የሚያስቀናበት ይሆናል። በእኛ እነሱ ላይ እንዲህ የሚልበት ማለት ነው። ደካማዎቹ ነን ሳለ ሐጅን አላህ የወፈቀው እንግዲህ በዚህ ወቅት ላይ ዓረፋ ምድር ላይ ዓረፋ ተራራ ላይ የተገኘ ትልቅ ኒዕማ ነው። አላህ የወፈቀን እኛንም ስለዚህ አላህ ከእሳት ነጻ ይለን ዘንድ በዱዓ ልንበረታ ይገባናል። ይሄ ቀን በቀላሉ ሊያመልጠን የሚገባ ቀን መሆን የለበትም ነው። አንዳንድ ወንድሞችና እህቶች የጠየቃችሁ ጥያቄ አለ። የረመዳን ቀዳ ወይ ሌላ ነገር እያለብን ነገ ብንጾምስ ብላችኋል። ጾሙ ነገ የዓረፋን ቀን ብቻ ነይታችሁ ጾሙ። የዓረፋን ቀን ነይታችሁ ከጾማችሁ አጅሩን ታገኙታላችሁ ነው በአላህ ፍቃድ ቀጣዩ ረመዳን እስኪመጣ ድረስ ቀዳ ለመክፈል ረጅም ጊዜ ያለ እና ማለት ነው። ነገ የዓረፋ ቀን ጾም ነው እና አላህ የወፍቀን። ያው ይህንን አጭር መልእክት አስተላልፋለሁ ብዬ ነው ወደ እናንተ የገባሁት። እኔም የተናገርኩት እናንተም የሰማችሁትን አላህ የስራ ሰው ይበለን። በእስር የሚንገላቱ ወንድሞቻችንንም አላህ መፍትሄውን ያቅርብላቸው፣ ከእስር ነጻ ይበላቸው። ተስፋችን አላህ ነው፣ ሌላ ማንም የለንም።